ለ አለ በጣቶችን እሰራቸው አለ አሁን አንድ ምስጢር ልነግራችሁ ነው ዝግጁ ናችሁ እስቲ ጣታችሁን አንቀሳቅሱ የቤት ስራ ነው ይሰራ እንቀሳቀሳል እኔ እንደማደርገው ታዘርጋላችሁ ይታያል አይደል እስቲ እንደዚህ ያድርጉት እስቲ አድርጉት አዟችሁ እንቀሳቀሳል እርግጠኞች ናችሁ እሺ መሀል ያለው ሴንተር ያለው ይሄ ጣት ነው አይደል እኔ እንደማደርገው ጠፉት እስኪ ዝም ብላችሁ ጥፍ ጥፍ ጥፍ ታጠፈ በቃ ተጥፎን እንዳታነቃነቆ። እስቲ ሁሉም እንደተዘጋ አውራ ጣታችሁን አለያዩት። እስቲ ይለያያል። መልሳችሁ ግጠሙት። አመልካች ጣታችሁን እስቲ አለያዩት። ይለያያል። በጣም ጥሩ። ትንሿን ጣታችሁን አለያዋት እስቲ። ይለያያል። እስቲ የቀለበት ጣታችሁን አንቀሳቅሱት። ታስሯል። በቃ ምንም። እስቲ ሞክሩ። እንደ ጎበሰው ያነቃንቅ እሸልማለሁ። አይ፣ የለም በፍጹም አይ የለም አይንቀሳቀስም። የሰው ማሽን ነው አይደል? በፍጹም አይንቀሳቀስም። በተአምር እንኳን ካልሆነ አይንቀሳቀስም። ለምንድን ነው? ይሄ ምንጣት ይባላል። አውራ ጣት ይባላል። አውራዎቻችን ማን ናቸው? አባትና እናታችን ናቸው። ሰው ከአባቱና ከእናቱ ጋር አይለያይም። ይለያያል? ይሄ ምንጣት ይባላል። አመልካች ጣት ነው አይደለም? መንገድ የሚያመለክቱን ወንድምና እህቶች አሉን። ሰው ከወንድምና ከእህቱ ጋር ምን ይሆናል? ይለያያል። ትንንሽ ጣት ደግሞ የምንወልዳቸው ልጆቻችን ናቸው። ሰው ከልጆቹ ጋር ምን ይሆናል? ይሄ ደግሞ የምንጣት ነው። የትዳር አጋር ነው። እስከ ሞት ድረስ አይለያይም። ክልክል። እያንዳንዱ ሰው አካሉ፣ ሕዋሳቱ ተፈጥሮ እጅግ ይገርማል። ለዚህ ነው መጽሐፉ ደጋግሞ እናንተ ራሳችሁ መቅደስ ናችሁ ቢል ሰው ልጅ አልገባው ገና ሌላ ዓለም ላይ ስለዚህ ትእዛዜን ጠብቅ በሕይወትም